ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ሐይ ነኝ። በቅድሚያም ክልላዊ ዜናዎችም፣ በሐረሪ ክልል በመጀመሪያው ሩብ ዓመት ከ2442 ዜጎች የሥራ ድል መፈጠሩን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ይሱፍ ገልጸዋል። የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ እናም የተጠሪ ተቋማት የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ግምገማ መድረክ ተካሂዷል። ሄኖ ግርማ ይህ ሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ እንዲሁም የተጠሪ ተቋማት የ2018 በጀት ዓመት የመጀመሪያው ሩብ ዓመት የቀድ አፈጻጸም ግምገማዊ መድረክ ተካሂዷል። በመርሃ ግብሩም የክልሉ ኢንተርፕራይዞችና ኢንዱስትሪ ልማት ቢሮ ኃላፊው አቶ ኢስማኤል ዩሱፍ በተያዘው በጀት ዓመት የመጀመሪያ ሩብ ዓመት በዘርፉ የሕዝብ ተጠቃሚነትን ለማስፋት በተከናወኑ ተግባራት ተጨባጭ ውጤት መመስገቡን ገልጸዋል። በዚሁም በበጀት ዓመቱ አንደኛው ሩብ ዓመት 2751 ዜጎች የስራ ዕድል ለመፍጠር ታቅዶ ለ2442 ዜጎች በተለያዩ የስራ ዘርፎች የክህሎት መር የሆነ ቋሚ ስራ ዕድል መፈጠሩን ገልጸዋል። ከዚህም ውስጥ 45 በመቶ የሚሆኑት ሴቶች መሆናቸው ሆኖ የጠቆሙት ኃላፊው አካል ጉዳተኞችንም የስራ እድሉ ተሳታፊና ተጠቃሚ እንዲሆኑ መደረጉንም ጨምረው ገልጸዋል። በበጀት ዓመቱ የመጀመሪያው ሩብ ዓመት ቁጥራቸው 117 ለሚሆኑ ነባር ኢንቨስትመንት ፕሮጀክቶች ክትትልና ድጋፍ መደረጉን የገለጹት አቶ እስማኤል በተለያዩ የኢንቨስትመንት ዘርፎች 32 ለሚሆኑ አዳዲስና ነባር አልሚዎች የኢንቨስትመንት ፍቃድ መሰጠቱንም ተናግረዋል። በክልሉ የንግድ ኢንዱስትሪ አሰራር ስርዓትን ለማዘመን በተከናወኑ ጅምር ተግባራት አበረታሹ ውጤት መመዝገቡን ገልጸው የመጀመሪያው ሩብ ዓመትም 6 ሺህ የሚሆኑ የንግድ ፍቃድ እድሳት በኦንላይን መሰጠቱን ጠቁመዋል። ምርቶች ላይ ያለአግባብ ዋጋ ጭማሪ እንዳይከሰት የተቀናጀ ክትትልና ቁጥጥር ሥራዎች መካሄዳቸውንም አክለው ገልጸዋል። በበጀት ዓመቱ አንደኛ ሩብ ዓመት ህገ ወጥ ንግድን፣ ህገ ወጥ የነዳጅ ግብይትን በመከላከል ረገድ አበረታች ተግባራት መከናውናቸውን የገለጹት አቶ ኢስማኤል ዘመኑን የዋጀ የነዳጅ ግብይት ስርዓትን በመዘርጋትና ብልሹ አሰራሮችን በመከላከል ተጨባጭ ውጤት መመዝገቡንም ጠቅሰዋል። በቀጣይም በክልሉ በተለያዩ አስራ ሁለት ቦታዎች የግብርና ኢንዱስትሪ ምርቶችን በማስፋትና በተመጣጣኝ ዋጋ በማቅረብ የኑሮ ውድነት ጫናን ለማቃለል በቅንጅት እየተሰራ ነው ሲሉ አንስተዋል። የኑሮ ውድነት ጫናን በማቃለል ክልሉን ነዋሪዎች ተጠቃሚ ለማድረግ ከአጎራባች ክልሎችና ከተማ አስተዳደሮች ጋር የገበያ ትስስርን በመፍጠር በቅንጅት እየተሰራ ስለመሆኑም ገልጸዋል። በግምገማዊ መድረኩ ላይ የቢሮ ተጠሪ ተቋማት አመራሮችና ሰራተኞችም ተገኝተዋል። በክልሉ መንግስት የገጠር መንገድ መሰረተ ልማቶችን ለማስፋፋት በትኩረት እየሰራ እንደሚገኝ ገልጿል። በሐረሪ ክልል የገጠር መንገዶች በህዝብ ተሳትፎ እና በመንግስት ድጋፍ እናሱ በሚል መሪ ቃል በድሬ ጠያራ ወረዳም የሐሰንጌ ቀበሌ ገበሬ ማህበር መንደሮችን የሚያገናኘው መንገድ በህብረተሰቡ ተሳትፎ እና በክልሉ መንግስት ድጋፍ መገንባት ተጀምሯል። ዘገባው የጀዲዳ አህመድ ነው። ናርዶስ ደምጤ ዝርዝሩን ታቀርበዋለች። በሐረሪ ክልል የገጠር መንገዶችን በህዝብ ተሳትፎና በመንግስት ድጋፍ እናሱ በሚል መሪ ቃል በድሬ ጠያራ ወረዳ ሐሰንጌ ቀበሌ ገበሬ ማህበር መንደሮችን የሚያገናኘው መንገድ በህብረተሰብ ተሳትፎና በክልሉ መንግስት ድጋፍ መገንባት ተጀምረዋል። የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ይብሳ መሐመድ የስራው ማስጀመሪያ ላይ እንደገለጹት የልማት ስራዎቹ የክልሉ መንግስት የገጠር ነዋሪዎችን ጥያቄዎች ለመመለስ ትኩረት ሰጥቶ እየተሰራ መሆኑን ማሳያ ነው ብለዋል። ኃላፊው አክለውም ህዝቡ የልማት ተሳትፎን አጠናክሮ መቀጠል እንዳለበት ገልጸው መንገዱ እስኪጠናቀቅ ድረስም ህዝቡ የሚያደርገውን ድጋፍና ተሳትፎ ማጠናከር እንዳለበት አሳስበዋል። የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ በበኩላቸው የገጠር መንገዶችን የሚያገናኙ መንገዶች በመበላሸታቸው ምክንያት ህዝቡም ሲቸገር የቆየ መሆኑን ጠቁመው የህዝቡን ጥያቄ ለመመለስ መንገዱ በህብረተሰብ ተሳትፎ እየተሰራ በመሆኑ ሊበረታታ የሚገባ ተግባር ነው ብለዋል። የልማት ስራውን በሚያደናቅፉና የወንጀል ድርጊቶችን በሚፈጽሙ አካላት ላይ አስፈላጊው እርምጃ እንደሚወሰድባቸውም አክለዋል። የድሬ ጠያራ ወረዳ ምክር ቤት አፈ ጉባኤ አቶ ሻምሸዲን አብዱላሂ እንደተናገሩት ወጣቱ ለዚህ የመንገድ ልማት ና የቀበሌው መልካም አስተዳደር ችግሮችን ለመፍታት የበኩሉ ሚና ሊጫወት ይገባል ብለዋል። በቀጣይም መንገዱ ተጠናቆ የረጅም ጊዜ አገልግሎት መስጠት እንዲችል በትኩረት ሊሰራበትም ይገባል ብለዋል። በልማት ስራው ላይ የተሳተፉ የህብረተሰብ ክፍሎች የክልሉ መንግስት የገጠር መንደሮችን የሚያገናኙ መንገዶችን ለመጠገን ያደረገው ድጋፍ ምስጋናቸውን አቅርበዋል። በቀጣይም መንገዱ የረጅም ጊዜ አገልግሎት እንዲሰጥ በባለቤትነት እንጠብቃለንም ብለዋል። በሐረሪ ክልል የገጠር መንገድ መሰረተ ልማትን ለማስፋፋት በትኩረት እየተሰራ መሆኑን ተገልጿል። በሐረሪ ክልል በተያዘው የትምህርት ዘመን ከ39 ሺህ በላይ ተማሪዎች የትምህርት ቤት ምገባ ፕሮግራም ተጠቃሚ እንደሚሆኑ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ከአንደኛ ደረጃ ትምህርት ቤት ርዕሰ ያነ መምህራን ከምግብ አብሳይ እናቶች ጋር እንዲሁም የትምህርት ቤቶች ምገባ ፕሮግራም ስምምነትን ተፈራርሟል። ዘገባው የቷ ያና ነው እዮ አዩብ ካዛሊ ዝርዝሩን ነው ያቀርበዋል። የክልሉ ትምህርት ቢሮ ከአንደኛ ደረጃ ትምህርት ቤት ርዕሳነ መምህራንና ከምግብ አብሳይ እናቶች ጋር የትምህርት ቤት ምገባ ፕሮግራም ስምምነት ተፈራርሟል። በሐረሪ ክልል በ2018 የትምህርት ዘመን ከ40 ሚሊዮን ብር በላይ በጀት ተመድቦ ከቅድመ መደበኛ እስከ አራተኛ ክፍል ላሉ 67 ትምህርት ቤቶች ከ39 ሺ በላይ ተማሪዎችን ለመገብ መታቀዱን የክልሉ ትምህርት ቢሮ አስታውቋል። ምገባው በያዝነው ጥቅምት ወር እንደሚጀመርም ቢሮ አስታውቋል። ለዚህም ቢሮ ከርዕሳነ መምህራንና ከምግብ አብሳይ እናቶች ጋር ስምምነት ተፈራርሟል። ስምምነቱ ላይ የተገኙት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ ዘከሪያ አብዱል አዚዝ እንደተናገሩት የተማሪዎች ምገባ ፕሮግራም የትምህርት ጥራትን ለማስጠበቅና የተማሪዎችን ውጤት ለማሻሻል የላቀ ሚና ይጫወታል ብለዋል። የክልሉ መንግስት ለተማሪዎች ምገባ የሚመድበው በጀት በአግባቡ ጥቅም ላይ እንዲውል ምግብ የሚያዘጋጁ አካላትና የትምህርት ቤት ርዕሳነ መምህራን የድርሻቸው እንዲወጡም አሳስበዋል። የሐረሪ ክልል ትምህርት ቢሮ የትምህርት ቤት ማሻሻያ ዳይሬክቶሬት ዳይሬክተር አቶ ጃፈር መሀመድ ኑር በበኩላቸው አንድ ስራ ሲሰራ የሚፈለገውን ግብ ለማሳ አካላት ስምምነቶች አስፈላጊ በመሆናቸው በሶስቱ አካላት መካከል ስምምነት መደረጉን ገልጸዋል። የትምህርት ቤት ምገባው የዓለምንም መቆራረጥ ጥራት ባለው መልኩ ለተማሪዎቹ መቅረብ እንዳለበትም አስረድተዋል። የተማሪዎች ምገባ ፕሮግራም ተማሪዎች ትምህርታቸውን በንቃት እንዲከታተሉ የሚያስችል በመሆኑ የሚመለከታቸው አካላት አስፈላጊውን ድጋፍና ትብብር እንዲያደርጉም ጠይቀዋል። በክልሉ ትምህርት ቢሮ የተማሪዎች ምገባ ፕሮግራም አስተባባሪ አቶ አረባ አሊ እንደገለጹት በተያያዘው የትምህርት ዘመን በክልል ደረጃ ከቅድመ መደበኛ እስከ አራተኛ ክፍል ድረስ ባሉት 67 ትምህርት ቤቶች ከ39000 በላይ ተማሪዎች የምገባው ተጠቃሚ ለማድረግ እየተሰራ መሆኑንም ገልጸዋል። የምገባ ፕሮግራሙ የተማሪዎችን ውጤት ለማሻሻል እና መጠነ ማቋረጥን ለመቀነስ እንደሚያስችልም ጠቁመዋል። የዘንድሮ የተማሪዎች ምገባ ፕሮግራም የተሳካ እንዲሆን የሚመለከታቸው አካላት የበኩላቸው እንዲወጡም ቢሮው ጥሪ አቅርቧል። ባሳለፍነው የበጀት ዓመት በፍትህ፣ በጤና፣ በትምህርት ዘርፎች የተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የጀኔላ ወረዳ አስታውቋል። በሐረሪ ክልል የጀኔላ ወረዳ ምክር ቤት የሁለተኛ ዙር 13ኛ ዓመት አንደኛ መደበኛ ጉባኤውን አካሂዷል። ዝርዝሩ በተከታይነት ይቀርባል። የጀኔላ ወረዳ በአካሄደው የምክር ቤት መክፈቻ ጉባኤ ላይ ተገኝተው የስራ አፈጻጸም እቅድ ክንውን ያቀረቡት የወረዳው አስተዳዳሪ አቶ መሐመድ ዩሱፍ እንደገለጹት በጤና በትምህርትና በመልካም አስተዳደር ስራዎች በሰላምና በወንጀል ሰላምና ወንጀልን በመከላከል ረገድ የተሰሩት ስራዎችም አበረታች ናቸው ብለዋል። የጂንላ ወርዳም ባለፈው የበጀት ዓመት በፍትህ ጤናና ትምህርት ዘርፍ እንዲሁም የልማት ስራዎች ላይ ጥሩ አፈጸም ማስመዝገቡን የዘረዘሩት አስተዳዳሪው በስራ እድል ፈጠራና ወጣቶችን አድራጅቶ ወደ ስራ በማሰማራት በኩልም የተሰሩ ስራዎች የተሻሉ እንደነበሩ ገልጸዋል። በጤናው ሴክተርም መጠነ ሰፊ ስራዎች መሰራታቸውን ያነሱት አቶ መሐመድ በዋናነትም የአካባቢ ጤናን ከመጠበቅ ጀምሮ የግል ጤና ተቋማትን ቁጥጥርና የእርምት እርምጃዎች መደረጋቸውን ገልጸዋል። የሕዝብ ጥያቄን ለመመለስ በትኩረት የተሰራ መሆኑን ያነሱት አስተዳዳሪው አመራሩም ከህብረተሰቡ ጋር በመቀራረብ በሁሉ መስክ ክትትልና ድጋፍ ማድረጉም ለውጤቱ መመዝገብ ምክንያት ነው ብለዋል። ከምክር ቤቱ አባላት ለተነሱ ጥያቄዎች አስተያየት እና ምላሽ የሰጡት የጄንላ ወረዳ ምክትል አስተዳዳሪ አቶ ታረቀኝ ጋሩምሳ በቀጣይ ክፍተቶችን በማስተካከል ጠንካራ ጎኖቹን በማስቀጠል በኩል ተጨማሪ ስራዎች ይሰራሉ ሲሉ ምላሽ ሰጥተዋል። ወደ ሀገር አቀፍ ዘገባዎች ያግረናል። በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንድ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት አሰራር ሂደትን ዲጂታላይዝ ማድረግ ተችሏል አለ የጤና ሚኒስትር። እነኚህና ሌሎችም ሀገር አቀፍ ዘገባዎች ባዩብ ካዛሪ ይቀርባሉ። በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የባሌ ዞን የመጀመሪያ ቀን ጉብኝት ያሳየም በድንቅ ተፈጥሮና በልማት ስራ እድገት መካከል ያለውን መስተጋብር ነው ብለዋል። በአስደናቂ ብዝሃ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል ሲሉ አክለዋል። ይህ እምቅ አቅም በፓርኩ እምብርት ላይ የተገነባው የዲንሾ ሎጅ በቅርቡ ሲጠናቀቅ የበለጠ ይጠናከራል ነው ያሉት። በአቅራቢያው በመገንባት ላይ ያለውና በቅርቡ የሚጠናቀቀው የሶፉ መርሎጅ ቱሪዝምን የኢኮኖሚያችን ቁልፍ መሪ አድርጎ ያስቀመጠው የኢትዮጵያን የአስር ዓመት ስትራቴጂክ እቅድ የሚተግብር ነው ብለዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት አሰራር ሂደትን ዲጂታላይዝ ማድረግ ተችሏል ሲል የጤና ሚኒስቴር ገለጸ። የኢትዮጵያ መድኃኒት አቅራቢ አገልግሎት ሰባተኛው ሀገር አቀፍ የመድኃኒት አቅርቦ ሰንሰለት ዓመታዊ ጉባኤ ተካሂዷል። የጤና ሚኒስቴር ዴታ ፍሬወት አበበ እንዳሉት በ2017 በጀት አመት የመድኃኒት አቅርቦ ሰንሰለቱን ለማጠናከር የሚያስችል የአዋጅና ና አሰራር ስርዓት ማሻሻያ ተደርጓል። ማሻሻያው የተራዘመ የመድኃኒት የግዢ ሂደት ላይ ለውጥ ማምጣቱንና ከተቋማት ጋርም ውል የተገባለት አቅርቦት ስርዓት በመፈራረም ወደ ስራ መገባ ማግባቱን አስረድተዋል። የአቅርቦ ሰንሰለቱን ለማዘመንና የሀገር ውስጥ አምራቾችን ለማበረታታት የሚያስችል ስራ መከናወኑንም አብራርተዋል። በዚህም የሀገር ውስጥ አምራቾች ድርሻ 41 በመቶ መድረሱን ጠቁሞ ፈጣንና ተጠያቂነት ያለው ስርዓት ለማጠናከር እንደሚሰራም ተናግረዋል። ለታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ነው ሲሉ የኢትዮጵያ ምድር ባቡር ኮርፖሬሽን ምክትል ዋና ስራ አስፈጻሚ ስለሺ ካሳ ገለጹ። አቶ ስለሺ እንዳሉት ኮርፖሬሽኑ በሀገሪቱ የተለያዩ አቅጣጫዎች ስምንት መስመሮችን በመዘርጋት የባቡር መሰረተ ልማቶችን ለማስፋፋት ማቀዱን አመልክተዋል። እነዚህ ግንባታዎች ሲጠናቀቁ ኢትዮጵያ በአራቱን ማዕዘን በባቡር መሰረተ ልማት የተሳሰረች እንደምትሆን የተናገሩት የድሬዳዋ ነጻ የንግድ ቀጠናን ከደረቅ ወደብ ጋር በባቡር መሰረተ ልማት ማስተሳሰር መቻሉን አንስተው ቀጣይ የሚኖሩ የንግድ ቀጠናዎችን ታሳቢ በማድረግ እየተሰራ ነው ብለዋል። የባቡር ዘርፍ እድገቱን ለማሳለጥ ከቻይና ጀርመንና ደቡብ ኮሪያ ቴክኒካል ድጋፍ ለማግኘትና ና የቴክኖሎጂ ሽግግር ለመፍጠር እየተሰራ መሆኑንም ገልጸዋል። በቀጣይ የሚሰሩ የባቡር መሰረተ ልማቶችን 80 በመቶ የሚሆነውን በራስ አቅም ለመስራት ታቅዶ ክፍሎችን የማደራጀትና ና የሙከራ ፕሮጀክት ትግበራ መጀመሩንም ጠቁመዋል። የኦሮሚያ ክልል የአረንጓዴ አሻራ የእንክብካቤ ማስጀመሪያ ምርሃ ግብር በምስራቅ ሸዋ ዞን ሉሜ ወረዳ የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ በተገኙበት ተጀምረዋል። በክልሉ ባለፈው የክረምት ወቅት አራት ነጥብ ዘጠኝ ቢሊዮን ችግኞች መተከላቸውን ያነሱት ኃላፊው በክልሉ በሁሉም ዞኖችና ወረዳዎች የተተከሉ ችግኞችን የመንከባከብ ስራ መጀመሩንም አንስተዋል። አሲዳማ የሆኑ አካባቢዎችን በአረንጓዴ አሻራ የመሸፈን ስራ የተከናወነ መሆኑን የገለጹት ኃላፊው ከተተከሉት ችግኞች ሰማኒያ ሰባት በመቶ የሚሆኑት የጸደቁ መሆናቸውን ተናግረዋል። በክልሉ የደን ሽፋን በአጠቃላይ ከ27 በመቶ በላይ መረሱ የተገለጸ ሲሆን ይህም በተከታታይ ዓመት የተሰራ የአረንጓዴ አሻራ ውጤት መሆኑ ተገልጿል። ከውጭ ምንጮቹ አላገኘ ነው ዘገባ ተሻገርን። ካንሰርን ቀድሞ ለማወቅ የሚያስችል ስኬታማ ምርምር ተካሂዷል። ዘጋለሪ ቴስት የሚል ስያሜ የተሰጠው ምርምር የተደረገው በአሜሪካ መድኃኒት አምራቾች

ከሀምሳ በላይ የካንሰር አይነቶች ላይ የተሰራ ጥናት ካንሰርን በምርመራ ለማግኘት የሚወሰደውን ጊዜ እንደሚያሳጥር ተገልጿል። በሰሜን አሜሪካ በተካሄደው ጥናት የተለያዩ የካንሰር አይነቶችን ማግኘት የተቻለ ሲሆን ከዚህ ቀደም ምንም አይነት የምርመራ ስልት ያልነበራቸው የካንሰር አይነቶች ይገኙበታል። ምርምር ከተደረገባቸው የካንሰር አይነቶች ግማሹ በመጀመሪያ የስርጭት ደረጃ ላይ ሳሉ ሊደረስባቸው ተችሏል። ካንሰር በመጀመሪያ ደረጃ ላይ ሳለ በምርመራ ሲገኝ የተሻለ ሕክምና መስጠት ይቻላል። ዘጋለሪ ቴስት የሚል ስያሜ የተሰጠው ምርምር የተደረገው በአሜሪካ መድኃኒት አምራች ግሬል ነው። የዘረ መልም ናሙና በመውሰድ በደም ህዋስ ውስጥ በማሰራጨት ላይ ያለ ካንሰር ላይ ለመድረስ ያለመ እንደሆነም ተገልጿል። በጥናቱ 25 ሺህ ሰዎች ከካናዳና አሜሪካ ተሳትፈዋል። ከመቶ ሰዎች አንዳቸው ካንሰር እንዳለባቸው ታውቋል። የግሬል ፕሬዚዳንት ሰር ሃርፐር ኩማር የተገኘው ውጤት አበረታች ነው ብለዋል። ከቢቢሲ ጋር ባደረጉት ቆይታ አዳዲስ የካንሰር አይነቶች ችን ለማግኘት ምርምሩ ያግዛል። በጣም አደገኛ የሆነ የካንሰር አይነቶችን ቀድመን ካወቅን የተሻለ ሕክምና መስጠት እንችላለን ሲሉ ተናግረዋል። የተለያዩ የካንሰር አይነቶችን ሳይዘገይ ማወቅ የሚቻልበት መንገድ የተለያዩ የካንሰር አይነቶችን ሳይዘገይ ማወቅ የሚቻልበት መንገድ አግኝተናል። ስኬታማ ሕክምና ለመስጠትና ህመሙን ለመፈወስም ጉልህ ሚና አለው ብለዋል። ከሐረሪ ክልል ቴሌቪዥን ለሌቶ የነበሩን ዜናዎች የተከታታችሁ ስለሚመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጋለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሳይና ጊዜን እየተመኘው የኔም በዚህ ያበቃው፣ ጤና ይስጥልኝ።